አይነ በሲሮ አፍቃሪ ከሚለው ታሪክ ክፍል ሰላሳ ኤልያስ ባሰመው መሰረት ትዕዛዝን ያስተላለፈ ነው። ኤልያስ ባጋጠመው ነገር ክፉኛ መጎዳቱ ያስታውቃል። የሚናገረውን እንኳ ማወቅ ተስኖታል። አንዴ ላይ አንዴ ታች ይባዝናል፣ ይቀመጣል፣ ይነሳል። ብቻ ምን ማድረግ እንደፈለገ እንኳ ለራሱም አልገባውም። እየጠራ ይጠይቃቸዋል የማያውቁትን ጥያቄ። ስለ ስለማሚ ጨንቆታል። ማሚ በጣም ከባድ ሰው ሆኖ መጥቶበታል። ስለማሚ በቀላሉ እንደማይፋታው ልቡ እየነገረው ነው። ምናልባትም የኔ ቀጣዩ የመውደቅ የመውደቅ መንስኤ ማሚ ሊሆን ይችላል ብሎ ሰግቷል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ እድና የተከበሯችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ እኔ አላህ አልহামዱሊላ እንዴት ተለመደው ወደ ቻናሌ ባዲስ ቪዲዮ ተከስቻለሁ ቆይታችሁ ከኔ ጋር ይሁን ስለዚህ ማሚን ማጥመድ የሱ ትልቅ ስራ ነው ማሚን ለማጥመድ ደግሞ በቅድሚያ የማሚን ሀሳብ ወደ ሌላ መውሰድ ይፈልጋል ስለዚህ ሀሳብ አሰበ ባሰበው ሀሳብ መሰረት ያስፈጽምልኛል ያለውን ኢምራንን ጠራውና አንድ ተልእኮ ሰጠው እንዲህም እያለ ኢምራንን፣ ይኸውለህ አሁን በምነግርህ መሰረት ያልተዛባና ያልተዛነፈ ጥንቃቄ ያለው ሜንሽን ፈጽመህ ትመጣለህ። ከሜንሽኑ መጨረሻ ላይ ዳጎስ ያለ ሽልማት ይኖርሃል። ለአንተም ለቤተሰቦችህም መልካም ነገር ታተርፋለህ። ከፈለክ ከጋርዶች በላይ ሾሚ ቀኝ እጅ ሆነክ ከምከፍላቸው ጋርዶች የበለጠ የበላይ ተካፋይ ትሆናለህ። ካልሆነ ደግሞ ከኔ ነጻ ወጥተህ ወደምትፈልግበት ቦታ ሄደህ ሕይወትህን ትቀጥላለህ። ነገር ግን ነገር ግን ብልጣ ብልጥነትና ሞኝነት አሸንፎህ የተለየ ነገር አድርገ አደርጋለሁ ብለህ ብታስብ አይቀጡ ቅጣት እቀጣሃለሁ። አዳማ ባስታ ቤት አካባቢ ያሉ ቤተሰቦችህን መረጃውን በፖስታ እልክልሃለሁ። ስለዚህ እኔ ስወድም ስጠላም ያውነኝ ነኝ። ለሁለቱም የበዛ ነገር እሰጣለሁ። የተሻለ ነገር ትሰራለህ ብዬ ተስፋ አደርጋለሁ አለ። በእርግጥ ኤልያስ ኤምራንን እና ኤክራምን በደንብ አድርጎ አምኗቸዋል። ግን በየድርጊቶቹ የሜንሽኖች ማስጠንቀቂያ መስጠት ስላለበት ብቻ ነው እንደዚህ ጠንከር ያደረገበት። ምክንያቱም መጨረሻ ላይ የሰጣቸው ማስጠንቀቂያ ሁሌም ቢሆን አእምሯቸው ውስጥ ስለሚያቃጭል፣ ይህንን በማሰብ ምክንያት ኤልያስ ማስጠንቀቂያውን ጠንካራ አደረገበት። ከዚያም ተልእኮ እንዲህ ሲል ነገረው። አሁን ከዚህ ትወጣለህ፣ ሞባይልህን ይዘህ ትወጣለህ። የጋሻ አክመል ስልክ አለህ አይደል? በቃ ቀጥታ ከዚህ እንደወጣህ የተረጋጋ ቦታ ላይ ትሆንና ለጋሻ አክመል ትደውልላቸዋለህ። ከዛም እኔ ከኤልያስ በጣም በሚገርም ሁኔታ አምልጬ ወጥቻለሁ፣ ኤክራም ደግሞ እዛው ነው ያለችው። ስለዚህ እኔን አድኑኝ ያላችሁበት ንገሩኝና እዛው ልምጣ ትላችኋለህ። ተጠራጣሪ ሆነው ካገኘሃቸው የማሚን ስልክ ይሰጡኝ የማሚን ስልክ ይስጡኝና እርሱ አድራሻውን ይጠቁመኛል ትላችኋለህ። አለቃቅሰህና በደንብ አንጀት በልተህ አስተዛዝነህ ትነግራችኋለሁ። በዚህ መሀል ለእኔ ትደውልልኛለህ። ከሁለቱ አንዱ የማሚ ስልክ ወይም አድራሻ፣ የትኛው እንደተሳካ ትነግረኛለህ። ስልኩን ከተሳካልህ ለማሜ ቀጥታ ያለውን ነገር ተነግረውና ያለበትን አድራሻ፣ ምክንያቱም ማሚ ስሜቱን መደበቅ ባለመቻሉ ምክንያት ለእናንተ ያለውን ቦታ አይቻለሁ። ስለዚህ ለእኔ ደግሞ ይሄ ጥሩ መጠቀሚያ ነው። እና ለማሚ ያለሁበት ሁኔታ እንደዚህ ነው፣ ከኤልያስ አምልጬ ወጥቻለሁ። ስለዚህ ቤቱን ንገረኝና ያላችሁበት እዛው መተን እንሰብሰብ ትለዋለህ። ከዛ ማሚ ከእነዚህ ሶስት ሀሳቦች መካከል አንዱን ሊያቀርብልህ ይችላል። የመጀመሪያው አድራሻውን ሊጠቁምህ፣ ሁለተኛው ያለህበት ቦታ መጥቼ እኔ ራሴ ወስድሃለሁ ሊልህ፣ ሶስተኛው ደግሞ ዋናውን አድራሻ ሳይጠቁምህ እዚህ እዚህ ቦታ እየመጣህ ብሎ ግማሽ ግማሽ ስለስትደርስ ተራ በተራ ተራ በተራ ቦታውን እየነገረህ ማለት ነው። በአንዴ ቦታውን ሳይሆን መጀመሪያ እዚህ ቦታ ሄድ፣ ከዛ በኋላ እዚህ ቦታ ሄድ እያለ ሊያመጣህ ይችላል። ስለዚህ ከሶስቱ በአንዱ መንገድ ይመጣል። በሶስቱ ይሁን በአንዱ መንገድ አንተ የማሚ ቤት ትደርሳለህ በእርግጠኝነት። ያኔ አድራሻውን ከነ ሙሉ ሁኔታው ከነ አቅጣጫው ከነ ልዩ ምልክቱ ለኔ በሚሴጅ ተልክልኛለህ። የኔ ሰዎች ይሄዱና መጀመሪያ ማድረግ ያለባቸውን ያደርጋሉ። ይሄን አድርገህ እንደጨረስክ አንተ ቀጥታ መጥተህ ሽልማትን ትወስዳለህ። ስራው ያበቃል። የኔ ሰዎች ደግሞ ሄደው ከጋሻ ክመልና ከልጃቸው የተሻለ መያዣ ይሆናል ብለው የሚያስቡትን ይዘው ይመጣሉ። ከዛ በእነሱ አማካኝነት ማሚ እዚህ እንዲመጣ አድርግ። አደርገዋለሁ። መቆም ስላለበት አስቆመዋለህ። አሁን አስቆመዋለሁ። አሁን በዚህ ሰዓት ለእኔ ከፍተኛ ስጋት ማሜ ነው። ጠንካራ ጥርስ አለው ብዬ የማስበውን ወደዛ አረቀዋለሁ። አሁን ስጋቴ እሱ ስለሆነ እሱን አስቆመዋለሁ ማለት ነው ብሎ ትዕዛዙን አቀነባብሮ ጨርሶ ሰጠው። ኢምራን በአንድ ጆሮ ኤልያስን እየሰማ በልቡ ደግሞ ሌላ ሀሳብ ላይ ነጉዷል። በሀሳቡ በውስጥ እንዲህ ሲል ሄዷል። አሁን ኤልያስ ስልኩን ሰጥቶ ከለቀቀኝ ገና እንደወጣው ትንሽ ሜትሮች እንደራኩኝ፣ ያኒ በመጀመሪያ ሜሴጅ አንችን ኢክራምን በመከረችኝ መሰረት ቤተሰቦች ጋር ደውዬ ያለውን ሀቅ ነግራቸውና ካሉበት ቦታ እንዲሸሹ አደርጋቸዋለሁ። ከዛ በሁለተኛነት ደግሞ የማሜ ቤት ከከተማው ጫፍ ድንበር ላይ እንዳለ አድርጌ ነግረዋለሁ። የኤልያስን ሰዓት እወስድበታለሁ። በዚህ መካከል ኢምራንን ለሰፈሩ ሰው አህመድ በሰላም መጥፋቱን እንድትነግርለት ወደ ውጭ እንድትወጣ ስለሚያደርጋት ከኛ ቤት ማዶ ያለው የዛ የአህመድን የሚወደውን ሰውዬ አባወራ ቤት ነገሩን ካሳመንኳቸው በኋላ በመስኮት ቀንና ለሊት ቁጭ ብዬ ኢክራምን እጠባበቃታለሁ። ልክ ገና እንደወጣች መጀመሪያ ዘዴ ፈጥሬ እሷን ከነሱ አስመልጬ ከኔ ጋር አደርጋታለሁ። በቃ ጋርዶቹ ተደነባብረው ወደ ሌላ ቦታ ሲሄዱ በመኪና እኔና እሷ እንጠፋለን። አለቀ። ማሚም ጋሻ አክመልም ልጃቸውም እኔና ኢክራምም ተረፈን፣ ተረፍን ማለት ነው። አብረን ሆነን በምንሰራው አህመድን የት እንዳደረስ ነው ለማጣራት እንሞክራለን። ምናልባትም እኮ አህመድን ገድለው ያለን ገድየዋለሁ ያለን ስለ አህመድ ማሰብ እንድናቆም ስለፈለገ ሊሆን ይችላል። ውድና የተከበራችሁ የቻናል የቤተሰቦች ክፍል ሰላሳ እዚህ ድረስ አንብቤላችኋለሁ። ቀጣይ ክፍል ላይ ደግሞ አብረን የምንገናኝ ይሆናል። አላለቀም፣ በጣም ረዥም ስለሆነ ነው። እስከዛው ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እና በአዲስ ርዕስ እስከምንገናኝ በያላችሁበት ለሰላማችሁን ብዝት ያደርግልኝ ያድርግልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።